የሄዱ ጠበቃዎች ኮማንዶች፣ ፖሊሶች እንዴት ናችሁ? በናናች ወይ? ትላንትና ወረዳችሁብኝ። አንዷ ይድፋሽ ይለኛል፣ አንዷ በተደፋሽ ይለኛል፣ አንዷ አንቺ እውነት ሙስሊም ነሽሆ ይለኛል። አንዷ ደግሞ ምን ነው ከእሷ ስም እንጂ ምንምትጠሩት ነገር እኔ ከመቼ ጀንብሮ ነው ደግሞ የሔለን ስም የጠራሁ ቆይቻሉ፣ የሷ ስን ከጠራሁ ማለት ነው። ሲቀጥል የተናገርኩት እኮ ትክክል ነው። አዎ ያ ሁሉ ሳክስ ነበረ። ምሰክሰው አልተጎዳችም፣ አልተበደለችም፣ በፍቅርም አልተጎዳችም፣ እናቷም ጥላት አልሄደችም፣ አባትም አላት። ሳክስ ነው። ያ ሁሉ ድራማ ነው ስላልኩ ዛሬ ደግሞ በደንብ አርጌ እንዲሁ እስከሚያቅለሽ ልሻችሁ አቅለሽልሻችሁ እስከሚወጣላችሁ ድረስ እስካፍንጫችሁ ድረስ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። አዎ ኋላ ዛርን የቀረበችው ሚስኪን ሆና ነው። አከተመ እየመረረሽ እያንዳንድሽ ዋጪው በደንብ አርጋችሁ ማለት ነው። በደንብ አርጋችሁ። አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አለ አብዛልኝ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ፣ ላይክ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ጎድዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ ነበር እንዲ ቱ አላመጣውም። የማንም ቪዲዮ ማለት ነው። ለማንኛውም ዛሬ ልፈታፈት የመጣሁት ማለት ነው፣ ትላንትና በአልዛር እና በሄሎ ቪዲዮ ሰርቼ የነበረ ማለት ነው። በማናዘዋል ሌቶቻናል ላይ በተለቀቀው ሴቶች ሲቀርቡ እንደተጎዱ ማንም ሰው እንደሌላቸው እንደተበደሉ ምናምን በፍቅር እንደተጎዱ ምናምን መስለው ይቀርባሉ። ነገር ግን ነፍ ሰው ነው ያላቸው እንዲያውም አንተ ነህ የሌለህ የሚል ኢንተርቪው ተደርጎ ነበረ። እሱ አምጥቼ ታዲያ ይሄማ ሄለ እናታ ብዬ አመጣሁኝ ማለት ነው። ፈስ ያለበት ዝላ አይችልም እኮ አለ ያገሬ ሰው ማለት ነው። ስለ ቁስላችሁ ስለነካሁባችሁ ነው አይደለ? ይድፋሽ ተደፊ እንደዚህ ሆይ፣ አረ ጠላቴ፣ በክፉ የሚያይ ድፍት ይበል የማይበጀኝን ማለት ነው። ነጭ ነጯን ሲነገራችሁ እኮ ነው የሚያጥ ወለውላችሁ ማለት ነው። እንዲ ያሽከረክራችኋል። እኔ እኮ ለምንድን ነው ግን ሰው እውነታ ሲያወራ በቃ እንዲህ የሚያንገሸግሻችሁ ማለት ነው? ለነገሩ ወሬ እንዲበዛ ያደረግነው እኮ እኔና እናንተ ናችሁ እኮ በቃ ወሬ ነው እንደዚህ እንዲበዛም እና እውነታን አትፈልጉም። በቃ እኔ የተናገርኩት እውነት ነው። አዎ ማንም የጎዳት የለም። በፍቅርም አልተጎዳችም። እናትም ከልጅነቷ ጥላት አልሄደችም። አባትም አላት። በቃ እውነት ይሄ ነው። ያ ሁሉ እናቴ በልጅነቴ ጥላኛለች እኔና ዊናነን እህትና ወንድም አባታችን እንደ ሴትም እንደ ወንድም ሆኖ ነው ያሳደገን። ምና አዎ፣ ሳክስ ነው። ወደድሽም ጠላሽም ሳክስ ነበር ማለት ነው። እንደተበደለ ምን ነው እናቴ ዛሬ ላይ እኮ ስትጠይቋት እሷን ብትሆን ዊና ማለት ነው። እንደ እሳት ነው የሚቃጠሉት። ለምን መሰላችሁ? ማንነታቸው ደብቀው ነው የመጡት ማለት ነው። ማንነታቸውማ ሳይደብቁ የመጡት በኮንፊደንስ እናታቸውን አቅፈው ሶሻል ሚዲያ ላይ ይታወቃሉ ማለት ነው። ለምሳሌ ልጥራላችሁ ከእነሱ ጋር የሚሰሩ የነበረው ማለት ነው፣ እነ ቡራ ማለት ነው፣ እነ ማሪቆስ፣ እነ ኤፍሬም ማለት ነው። እናታቸው ከሶሻል ሚዲያ ላይ አምጥቶ ከአረብ ሀገር እህቶቻችን ስጦታ ሲልኩላቸው ከእናቶቻቸው ጭምር ይልኩ ነበር ማለት ነው። እነዚህ ማፈሪያዎች፣ እናታችን በልጅነታችን ነው ጥላን የሄደችው። አባታችን እንደወንድ ሆኖ ነው እንደ ሴትም እንደ ወንድም ሆኖ ነው ያሳደገን። እኔ እኮ ዛሬ ላይ አይደለም ዛሬ ብቻ አይደለም የተናገርኩት። ሳክስ እንደሆነ ገና አባታችን ብለው ሲያመጡት ወደ ሶሻል ሚዲያ እ ሽማግሌ ሰውዬ ማለት ነው ተከፍሏቸው ሲመጡ እኛ አባት አባታቸው አይደሉም፣ ለድራማ ነው የመጡት። ይሄ የሚሰራው በሙሉ ድራማ ነው ብዬ ተናግሬ ነበር። ዛሬ ላይ እንደውም ዊናና ሄሉ እኔን ይመርቁኛል። ላይገርማችሁም፣ እንደናንተ ሸፋፍኝ አይደለም የምናገረው፣ እውነታው ነው ያወጣሁላቸው ማለት ነው። ዛሬ እኮ እነሱ ናቸው የሚሸማቀቁት ማለት ነው። እውነት አይደል የተናገርኩት? የዛሬ አመት እኮ እውነቴን ነው የምላችሁ፣ የዛሬ አመት የዊና እህት የምታስታውሱ ነገር ከሆነ የዊና እህት ሞታለች። ለማውራት እንኳ ተሸማቀዋል። ለምን ዋሽተዋል ነ ዋሽተው ነው የመጡት ማለት ነው። እህትና ወንድም ሄለንና ዊና እንደሆኑ ነበር የሚናገሩት ማለት ነው። በዛን ሰዓት የዊና እህት ያው ሞት አይቀርም እና ሶሪ፣ በዚያ አጋጣሚ ማለት ነው። እና ስትሞት አፋቸውን ሞልተው መናገር አቃታቸው። ዋሽተዋላ ውሸት ስላለባቸው ማለት ነው። እንደው ካዊን ዊና ቢጠየቅ የእውነቴን ነው ምላቸው። ውስጡ ላይ በጣም የታፈነ ነገር አለ ማለት ነው። ደስተኛ አይደለም አሁን እሱ ልጅ ማለት ነው። ከተለያየ በኋላ እሱ ድራማ ካለቀ በኋላ በጣም ነው የተከፋው ማለት ነው። ለምን ማንነቱ ሳጋለጽ ነው የመጣው በድራማ ያልሆነ ካራክተር ተሸክሞ መጣ። ዛሬ ላይ ግን ላስተካክለው ቢል እንኳ ማስተካከል የማይችልበት ሁኔታ ላይ ነው ያለው ማለት ነው። ሄለንም ልክ እንደዛ ማለት ነው፣ በባዶ እግር ሄዳ ተቸግራ ያሳደገች እናት እናቴን ጥላ ሄዳለች። እውነታችሁ ነው ይሄ። ታዲያ እናንተ ትደግፎታላችሁ? እኔ እኮ አንዳንዶቻችሁ አሁን ሙስሊም ነሽ አልሐምድሊላ ሙስሊም ነኝ አልሐምድሊላ። ቀባጣሪዎች! እና ታዲያ መዋሸት ነው እናንተንትን የሚለው ማለት ነው ወሬ ማደባበስ ማለት ነው። ድራማ ነው። ሳክስ ነው። አዎ አላዛር እንጋ ስትቀርበው ምስኪኑ አላዛር ጀግናው የእናቱ ልጅ ማለት ነው። አንበሳ ምስኪን፣ እሱ ላይ ደግሞ ምን ታወጡበታላችሁ? ደግሞ አላዛር ማለት ነው የእናቱ ልጅ። እንደማንም እኮ እራሱን ደብቆ አይደለም እኮ የመጣው ማለት ነው። አላዛር ወደ ሶሻል ሚዲያ ሲመጣ እኮ እናቱ እንዴት አድርጋ እንዳሳደገችው በምን አይነት ሁኔታ እሱ እንዳደገ እናቱ አረቄ ሽጣ የእንስራ ቂጥን በንትን ይሄ በምንድን ነው፣ በጭልፋ ፍቃ አጥባ እንዳሳደገችው ነው የተናገረው ማለት ነው። በተሰበሰበ ህዝብ ጋቢ አልብሷት እናቱን ማለት ነው ይቺ ጀግና ያሳደገች እንደወንድም እንደሴትም ሆና ያሳደገችው እናቱን ሸልሞ ማለት ነው። ታዲያ ይሄ ሰው ደግሞ ልትንቁት ትችላላችሁ አንዳንዶቻችሁ። ማለት ከፈለግሽ የፈለግሽውን ደግፊ። እኛ በግድ ደፍ የትኛው ደጋፊ ናችሁ እናንተ? የብልጽግና ናችሁ ወይስ የኢህአዴግ ናችሁ? የምን ደግሞ የምን መደገፍ ነው? ዩቱበር ማለት ነው። እኔ እንደ ማንኛውም ሶሻል ሚዲያ ተጠቃሚ አድናቂ ነኝ፣ የዩቱበሮች አድናቂ እንጂ ድጋፍ የሚባል ነገር አላቅም። ምድረ ኮልኮሊያ ማለት ነው። ደግሞ መጥታችሁ ትሳደባላችሁ። ለነገሩ የቤቱ ክራይ አናታችሁ አዙሯችሁ ነው መሰለኝ ይሄ ቤት ኪራይ እየተከራያችሁ ነው አይደል? የምታስቀምጧት ዛሬ ልክ ልካችሁ ነው የምነግራችሁ ማለት ነው። ልክ ልካችሁ አንዳንዶቻችሁ ስመልስላችሁ ኮመንታችሁ እያጠፋችሁ ነበር፣ እየሰደባችሁ ለምንድን ነው ኮመንታችሁ የምታጠፉት? ኮንፊደንስ ካላችሁ ማለት ነው። እኔ የተናገርኩት ትክክል ነው። አዎ ወደሽም ጠላሽም እንደ ኮሶ ሶ እንደ ኮሶ ይምረራችሁ። አዎ ሳክስ ነበር፣ ድራማ ነበረ። በፍቅርም አልተጎዳችም፣ የሰራችውን ድራማ ፍቅረኛም አልነበረችም፣ ትክክለኛም አልነበረም፣ ያም ድራማ ነበረ። እና ምን ይሁን አሁን ምን ይሁን ታዲያ? አዎ ከዊናም እህትና ወንድም አይደሉም፣ የአንድ አካባቢ ልጆች ናቸው እንጂ። እሺ ምን ልትሆኑ ነው? ያ ሽማግሌም አባት አባቷ አይደሉም። እሺ ምን ልትሆኑ ነው? እናቷም በህይወት አለች፣ አለች ቡታጅራ ላይ አለች። ምን ልትሆኑ ነው? አላዛር ጋር አዎ፣ ምስኪን ሆና ነው የቀረበችው። የፍቅር ፍቅር ጥያቄ አልጠየቃትም እኮ ታዲያ። ወንድ ያገኘውን በሙሉ የፍቅር ጥያቄ ይጠይቃል እንዴ? ሴት ልጅ የምትሆነውን የትዳር አጋሩ የወደፊት የልጆቹ እናት የምትሆነውን መርጦ ነው የፍቅር ጥያቄ የሚጠይቀው እንጂ ያገኛትን ሴት ወንድ ልጅ አይጠይቅም። ስላልጠየቃት ታዲያ ምን ይደረግ? በቃ አሁን የራሱን የምትሆነውን ትንሱ ምን የመሰለችዋ፣ እሱን የመሰለችዋ ማለት ነው። የእናቷ ልጅ ጀግናዋ ማለት ነው። ይዟል፣ በቃ ያዝልቅለት፣ ያጣፍጥለት አቦ። ምነው ተናደዳችሁ ማለት ነው። እኔ እኮ ወንድ መስሎ አይታየኝም። እውነትሽን ነው። ታዲያ ቀሚስ ለብሶ ሴት መስሎ ነው እንዴት? ይሄ ማይ ቅናት ነው የሚያስመስለው። ለማንኛውም እናቴ ነገረኝ አታድርጉ፣ ሰውን ነገረኝ አታድርጉ። እኔ የማንም ጠላቻ የለብኝም። ለሔለን እኔ አልጠላትም፣ በጣም እወዳታለሁ፣ አከብራታለሁ። የሀገሬ ልጅ ናት። ነገር ግን እውነት ከማውራት ወደኋላ አልልም። ከፈለጋችሁ ባራታችሁ ተጠቀ